ብስሚላህ አልራሕማን አልራሒም፣ አልሐምዱሊላህ አሰላቱ ወሰላም አለ ረሱሊላህ። ዛሬ የምንገኘው ኢማም ሼክ ሀጂ አብዱል ሀዲ ቤት ነው። ይህ የኢማምነት ማዕረግ የተሰጣቸው ደግሞ ላደረጉት የስልጤ ሕዝብ ተጋድሎና ማት አስተዋጽኦ ነው። ይህ የስልጤ ሕዝብ ከአገር ቤት ጀምሮ እስከ ሶርያ ድረስ ለተሰጣቸው ክብር ኢማም ሼክ ሓጅ አብዱልሓዲ ምንተሰማወት ንረሱልቶ ሂዝብስ ንሚሰጡት ምስጋና ንደሞ ብስሚላህ ራሕማን ራሒም አልሓምዱሊላህ ወሰላት ወሰላም አላ ረሱሊላህ። እንግዲህ በጣም ደስ ቢሎኛል። ምክንያትም ህዝቡ ለካ ህዝቡ መስታወት ነው ያያሉ። ከስልጤ ዞን ጀምረው ሪያድ ያሉ ልጆች ወንድሞቻችን፣ ቀጥሎም ዱበይ ያሉ፣ ጅዳ ያሉ ሁሉ ተነሳስቶ ይህ ማዕረግ ይገባዋል ብለው ስላሉ ስለሰጡም በጣም ደስ ብሎኛል። ባልፈልገውም መጀመሪያ ማለት ነው፣ ግን ህዝቡ ይሄ ነገር ተገቢ ነው ብሎ ስላመነበት እንደውም ብዙ አልሰራሁም የሚል ነገር ውስጥ ያደረብኝ፣ የበለጠ ደግሞ እድሜያች ከሰጠን የበለጠ እንሰራለን። ለሁሉ- ለሁሉም አሁን ለጠቀስኳቸው ቦታ ላሉት ለዑለማዎች፣ ለወጣቶች፣ ለሴቶች፣ ለሁሉም ምስጋና ያቀርባሉ። የላቀ ይሆናል። ረመዳናችሁ መቅቡል አላህ አድርገው ፈተናል ሸዋልን ዛሬ ጨርሰናል። አልሐምዱሊላ ረብልዓለም አላህ ይጠብቅልኝ ይላል ሁሉም። ተመልሼ የመጣሁና የተሰጡትን ታላቅ ስጦታና መኪና ሽልማት እስካሁን ድረስ ተደርጎ በማይታወቁ ሁኔታ ስልጤ ማሕበረሰብ ያበረከተሎት መኪና ደግሞ ለጃሚዕ አልአንሳር መስጅድ አበርክቷልና ድሮም መስጠት ዘንዶ ነው። በዚህም ተሰማሁ፣ እኔ ደስተኛ ነኝ። ምክንያቱም የሚያጠግበው መቀበል ሳይሆን መስጠት ነው። ሁለተኛ ለዛም ሰው አጅር እንደሆነው ለሰጡኝ ሰዎች እንዲሆን። ሶስተኛ መስጅዱን ቆሞ ነበር እንዲንቀሳቀስ ማሻ አሏህ አሁን ማሻ አሏህ የአካባቢውም እዛ ያሉት ጀማ ሳንኩራ ተሰብስቦ በረመዳን ራሱ ከዛ መነሻም ተደርጎ አሁን ተሰብስቦ በቅርብ ጊዜ ስራ ሊጀምር ነው። እንደውም ሌላም ኖሮ ብጨምር የሚል ውስጤ ላይ ያደረብኝ ትልቁ ነገር ይሄ ነው፣ ለአኼራችን መስራት እንደገና ደግሞ ሰውም ደግ መንገድ እንዲከተል ማሳያት። ብዙ ማሻ አሏህ ባለጸጋ አሉ እነሱም እንደዚህ በየቦታው የቆሙ መስጂዶችን ያሰሩ መድረሳዎችን ከዛም የበለጠ ደግሞ ኡስታዞችን ኡስታዞችም እንደዛው መኪናው፣ በነገራችን ግማሽ የተወሰነው አብዛኛው ለመስጂዱ ቢሆኑም የተወሰነው ደግሞ ለአስተማሪዎች ለኡስታዞች፣ ለኢማሞች ተከፋፍለዋል። አላህ ይቀበላቸው እዛ ለሰጡ ሰዎች። እኔንም አላህ እዛው ላይ ሸሪካ አርገነኝ ላለው ደስተኛ ነኝ። አሁንም ሌላ ባገኝ እንደዛው ነው የሚሰጠው። አላህ ይጠብቀው። ይህን ይመስላል። ማሻ አሏህ። በዚህ አጋጣሚ ሼክ ሻፊ ሪዳ ከሀያ ዓመት በላይ ጉዞ አብሮ በዚህ መልካም ስራ ላይ አብረን የምርሶም ተጉዘናልና ተጉዘናል። ሼክ ኢማም ሀጅ አብዱልሃዲ በቅርቡ ስለሳቸው ታሪክ የሚያትተውና የሚናገር መጽሐፍ ይታተማል ተብሎ ይጠበቃል ናትራን ተብሎ ይጠራልና፣ ስለዚህ ነገር ምን ተሰማው ሼክ ሻፊ ሪዳ?

እንዲሁም ደግሞ የሰላም ወዳጅ እንዲሁም ደግሞ ወደ አንድነት ተጣሪ የሆኑት ሼክ የእሳቸው ሕይወት ታሪካቸውን አስመልክቶ በመዘጋጀት ላይ የሚገኘው ናትራ አበሮስ በመባል ናትራ አበሮስ ተብሎ የተሰኘው መጽሐፋቸው አሁን በመጠናቀቅ ላይ እንዳለ ተነግሮናል። ይህ መጽሐፍ በጥሩ ሁኔታ በጣም በአማርና በጣም አስተማሪ በሆነ ሁኔታ ይጠናቀቃል፣ ይዘጋጃል ብለን በሙሉ ተስፋ ጠብቀናል፣ በሙሉ ጉጉት ጠብቀናል። አላሁላችን እምን መጽሐፍ ያሳይን ለሁለተኛውም መጽሐፍ ለማሳየት ያብቃን። እንዲላለው እኔ መጽሐፍ በመውጣቱ በመጀመሩ ለአንደኛ ጊዜ በጣም ደስ ይሎኛል። ለሁሉም ለስንቄ ማህበረሰብ ደስ ይበለው። አጋጣሚ ሸክ ስለ መጽሐፍ ምን የሚሉት ነገር? አይ ጥሩ ነው። አንድ ሰው በህይወት እያለ ታሪኩ መጽሐፍ የሰሩት ስራ ታሪካቸው መጽሐፍ በጣም የሚያስደስት ነው። ሌላ ጊዜ እኛ የምናውቀው አንድ ሰው ከሞተ በኋላ ነው ታሪኩ የሚጻፈው። ግን እሳቸው አላህ ስብሐነሁ ወተዓላ እድሜ ይስጣቸው በህይወት እያሉ ይህንን መጽሐፍ በማዘጋጀት ለሌላውም ትምህርት እንዲሆን በጣም በጣም ትልቅ ደስታ ይሰማኛል። አላህ ስብሐነሁ ወተዓላ ይጠብቃቸው። ከዚህም በላይ አላህ ስብሐነሁ ወተዓላ ሲራውን ያግራላቸው። እኛንም ደግሞ እሳቸው እንደሳቸው እንደሰሩ እኛ የምንሰራበት አቅም አላ ይስጠል ይላለው። ጥሩ ነው፣ ጥሩ መጽሐፍ ነው የሚዘጋጀው ያለው። ለሌላውም ሁሉ ለሚመጣውን ጄኔሬሽን ሁሉ ትምህርት ይሆናል ማለት ነው። ባረከላሁ ፊኩም ወባረካ አሌይኩም ወሰላሙ አሌይኩም ወረሕመቱላህ።